ቀዩ ማልጫውም ቲማቲሙ ምንም አልጣመችም። እራሱ እኮ ነው ስጋ ትስሪ ብለኸኝ ነ ይንን ገና አንድ ጨጓሪ ነው ሳስመሰኝ እያየ ምን ይሆንክ ነው አንተ ዴ አይ ነው ጨው ምን ነው እያልከኝ ያለው ምን የምን ጨው ነው የበዛበት እንዳለ ጨው እኮ ነው ቃሪያ ምንድን ነው ይሄ እኔ ቃሪያ እንደም ጨጓራዬን ያመኛል ቃሪያ ምንድን ነው ልጨው ምን ላልቅስ? ለሳ አንተ እኮ ነኝ የሰራሁት ሌላ ሰው አይደለም። ይሄ ጨው ምንድነው? ይጣፍጣል። በቃ ልጁን አሞታል። እንደዚህ የሚጣፍጥ የትኛው ትልቁት ደይ ማለት ነው ካለ እኔ ያመዘጋለሁ። ኢየሱስ ጤነኛ ነገር ከድሮ ጀምረክ እኔ ሰርቼ እማ አንቺ ካልሰራሽ ምግብ አይጣፍጥም ስትል፣ ዛሬ እኔ አንተን አስደስታለሁ ብዬ እንደዚህ ስሰራ ቆየው። ፕሮግራም ነበረብኝ እኮ ሙያ ጠፍቶብሻል። ለእኔን ሙያ ጠፋው ለማሁንስእንደዚህ እንግዲህ የኔ ሙያ ከጠፋብ እኔ ደግሞ የጋምቼ ናፈቀ መስሎኝ አደለም እሱ ነችላንትነ ስጋ አልበላም። ሰላም ሰላም፣ ሰላማችሁ ይብዛልኝ የኔ ውድ እንቁ የተወደዳችሁ ማሪ ሆናችሁ ቤተሰቦቼ እንደምን ቆያችሁልኝ? ሁሉ ሰላም ስራ፣ ሁሉ ሰላም ነው፣ ቤተሰብ ሁሉ ሰላም ነው። ባላችሁበት ሰላማችሁ ይጠማችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአሪ ቪዲዮ ተመልሼ መጥቻለሁኝ ማለት ነው። የዛሬ ቪዲዮ እርግጠኛ ነኝ ሁላችሁም እንደምትወዱት እንደ ከዚህ በፊቱ ማለት ነው። ዛሬ ምንድነው የምንሰራው? ከማሚ ጋር ነው ማሚ ፕራንክ ከረኳስ ቆየው ያኔ ነበር ድሮ ቆዮ ይመስል ከአንድ ከሶስት ወር በፊት ነበር ፕራንክ እያረኳት፣ ሶስት አራት ምናምን ፕራንክ በተከታታይ አድርጌያት፣ ደግሞ ሌላ የሚያስደስት ቪዲዮ የፋሲካ ቪዲዮ ባለፈውም ደግሞ ቤት ምናምን የሚለውን ቪዲዮ አይታችሁታል፣ እና ስለወደዳችሁት ደስ የሚል ኮመንቶችን እየጻፋችሁልኝ ስለሆነ በጣም በጣም በጣም አድርጌ አመሰግናለኝ ማለት ነው። በዛሬውም ቪዲዮ ደግሞ ለእኔ ያላችሁኝ ፍቅር ለእናት ያላችሁን ፍቅር ኮመንት ላይ አሁን አሁን በዚህ ሰዓት እያያችሁ ባለበት ሰዓት ኮመንት ላይ ልጽፉልኝ ትችላላችሁ ማለት ነው። ላይክ ብዙ ሺህም ላይ ይታይ ይችላል፣ ትንሽም ሰው ሊያዩ ይችላል ግን ብቻ ኮመንታችሁን ከምንም በላይ ፈልገዋለሁ። ላይክ ከላይካችሁ ይልቅ ከሰብስክራይባችሁ ይልቅ መጀመሪያ ኮመንታችሁን በደንብ በደንብ ፈልገዋለሁ ማለት ነው። የእናንተ ኮመንት ነው መልሼ መልሼ ቶሎ ቶሎ እንደመጣም ያደርገኝ ማለት ነው። ስለዚህ አሁኑኑ ግቡና ፈገግታ የ እንዲ ከዛ ከማሚም ጋር ያላችሁን ሀሳብም ካላችሁ አሁን አዋዩኝ። ዋትሳፕም ደግሞ ሰጣችኋሉ በዛ የምናወራለን እና ደግሞ ዛሬ በተከታታይ ማሚን ሰርፕራይዝ አረጋት ነበረ። ስለዚህ ዛሬ ደግሞ ምናረጋት ፕራንክ ይሆናል ምናረጋት ማለት ነው። ምን አይነት ፕራንክ ነበረ ያሰብኩት መሰላችሁ? ቤት ውስጥ የምታግዘን አጋዣችን አለች እና ምግብ ምናምን የምትሰራለን እሷ ለቤተሰብ ጥየቃ ለተወሰነ ጊዜ ወደ ገጠር ሄዳለች። እና ወደ ገጠር ስትሄድ ቤት ውስጥ ምግብ የሚሰራ ዛሬ ነው የሄደችው ልክ እንደዚ እንደ ሄደች ነው ይሄ ሀሳብ የመጣልህ ዛሬ ነው የሄደችው ስለዚህ ቤት ውስጥ ምግብ የሚሰራ ሰው ሌላ ሰው ስለሌለ ማሚ ነው የምትሰራው ማለት ነው እና ሽርህ ጉድ እያለች ነበር ቤት እያየዋት ነው ና አሁን ቶሎ ብዬ ነው ወጥቼ ኢንትሮ ልስራላችሁ ብዬ የመጣሁት ማለት ነው ሽርህ ጉድ እያለች ነው ስለዚህ አሁን ምንድን ነው የምናደርገው ምግብ ይቀርባል ምናምን ነገር ምንድን ነው ምግቡ አቦ እኔ እንደዚህ አይነት ምንድን ነው ይሄ ምግብ አለ ፕራንክ ከሰራው ስለ ቆየሁ ማለት ነው ላይክ እሷን እንትን ትላለች ላይክ የምር መስላትና እንዴት እንዴት እንደምትሆን ማየት ስለምፈልግ ይሄንን ደግሞ እናንተ ማየት እንደምትፈልጉ አልጠራጠርም እና እስቲ ምን አይነት ሪያክሽን ታሳየናለች እንዴት ትሆናለች አረ ምንድነው ይህ ምግብ አቦ ምግብ ብለሽ ነው እንደሰጠሽኝ አረ ማሚዬ አይጣፍጥም ምንድን ነው አረ አስተካክልኝ ምናምን ምናምን ነው ምላት ማለት ነው ስለዚህ ከወዲሁ ይህን ቪዲዮ እያያችሁት ከሆነ ላይክ ቤተሰብ ደግሞ ካልሆናችሁኝ ቤተሰብ እንድንበዛ ፈልጋለኝ ብዙ ብዙ ቤተሰብ እንዲኖረኝ ስለምፈልግ ሰብስክራይብ በማድረግ ይህን ፈታ ዘና ያለ ቤተሰብ መቀላቀል ይችላሉ። እንዲሁም ደግሞ ይህን ቪዲዮ ላይክ በማድረግ እስከ መጨረሻው ድረስ እየተዝናናን እየተማረን ላይክ ፍቅር እያየን እንትን በለ ጊዜ እናሳልፈላለኝ። ወዳቸዋለኝ። ላይካችሁ እንዳትረሱ። ለምሮ እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ ያላደረጋችሁ ሰዎች ስለዚህ ሰብስክራይብ አድርጎ ማለት ነው። አሁን ወደ ቤት እንገባለን። ካሜራማን ስማ፣ እንደዚህ ነው የምታደርጋት። ላይክ አሁን ብዙ ጊዜ ፕራንክ ስንሰራ እንዲህ እያረክ ነው መቀርጻት። ገብቷል? አሁን እንዴት ነው ላይክ? ስልክ እንደሚጠቀም ሳለ እንዲህ ብለህ እንደዛ ርግግ አታትበን። ስለዛ በእንደዚህ አይነት መልኩ አሪፍ ቪዲዮ እንሰራለን ማለት ነው። ወዳችኋለሁ። ተከታሉ እንትን አለብ ተቆላጠፍኩኝ። ገጠር ገብቼ ተከታተሉኝ። እሱ

አንድ ላይ እንድንበላ እኮ ዛሬ በስንት ቀናችን አንድ ላይ ብንበላ ብዬ ማለት ነው። ምን

ባብሳኮ ነው። ይኸው እየጨመርኩ አጠገብ ነው ያለው። ብላ ይኸው ይጨመር የኔን ልጅ ትበላለ ብዬ ደስ ብሎ የተቆረሰ ነው። ቀስ ሳቆርስ ነው ትበላው ዛሬ ልጆቼ አብሮ ምሳ ይበላሉ ብዬ ስመልጥን ብዬ ነው ስሰራ የነበረ። ሰሞኑን ሰራተኛዋ እየሰራችላችሁ ነው። ትናንት ስ የእናት እጅ አልናፈቀህም? አባትህ የእናት እጅ ደስ ብሎት ትበላለህ ብዬ ነው። ዛሬ በጠዋት ተነስቼ ዛሬ ደስ ብሎት ምሳ ይበላል ብዬ ነው።

ምን ስጋ ፈልገህ ነበር? ስጋ አልበላም እኮ ስላልክ ነው። ስጋ ካልበላም እኮ ስጋ አልበላም ብለህ ትናንት እኮ እራስህ ነው ያልከው። ለምን ከፈለገ ካልፈለገ፣ ተነስቶ እሺ። እራሱ ነው እኮ ትናንትና ጭራሽ ለየብቻ

እኔ እኮ ነኝ የሰራሁት። አባቴ፣ ሌላ ነገር ያልተመቸህ ያልተመቸህ ቀዩ አልጫውም፣ ቲማቲሙ፣ ምንም አልተመቸም። እራሱ እኮ ነው ስጋ ትስሪ ብለኸኝ ይሄንን የሰራሁት ይፈጫል።

አወውውሌ ምን ይጨምርልሀል? አረማዊ በናሽሽናቢ ታዩ በእናትሽ ከፈለገ ብላ ካልፈለገ አይብላ። እንደ ወይኔ አይ ድረስ ከፈለገ ተይው። እጻ ልጅ እኮ አይደለም፣ ቴዲ ነው። እጻ ልጅ ነው ትልቅ ካልፈለገ ጥሎ ይሄድ እንዴ ገና አንድ ነው።

ደስ ብሏችሁ እንድትበሉ ነው እንጂ ራሱ ንስ መስራች ደስ ይበለው። እስኪ አሁንም ምን አንተ እያልከኝ ያለው የምን ጨው ነው የበዛበት? እንዳለ ጨው ነው ቃሪያ። ምንድነው ይሄ ምንድነው?

ከጠዋት ጀምሬ ቁርስ ሳልበላ እናንተን እየጠበኩ በለ ብ ሳትሰሩልኝ ነው። ስለተናገርኩ ለምን እንዲህ ሰርቼ ከድሮ ጀምረህ እኔ ሰርቼ እማ አንቺ ካልሰራሽ ምግብ አይጣፍጥም ስትል፣ ዛሬ እኔ አንተን አስደርስታለሁ ብዬ እንደዚህ ስሰራ ቆየሁኝ። ፕሮግራም ነበረብኝ እኮ ለእኔን። ሙያ ጠፋው። በቃ እንግዲህ የኔ ሙያ ከጠፋ እኔ ደግሞ የናልጅ የሚበቀ መስሎኝ አደለም። እሱን ትላንትና ስጋ አልበላም ብሎ ያለ እኔ ሙያ ጠፍቶብኝ ከሆነ በቃ አባቴ፣ እኔ ምንም አልልም፣ ጸሎት ያስፈልጋል።

ክ ቃለኝሞበምግብ ፍራንክ አይህ ጠብ ጊዜ እየቀረጸ አይመስልም። ምንድን ነው የሚቀረጸው? ማነው የሚቀርጸው? አንተ ቪዲዮ እያየውኝ ነው አላልከኝ? ኧረ እናንተ ልጆች እግዚአብሔር ያስጨነቀኝ። ምን ሆነህ ነው ና በእናትህ ምግቡን መልስ፣ እኔ ጋብዝሃለሁ። ና እኔ ደህና ምግብ ነዋ። ና ና ደህና ምግብ ጋብዝሃለሁ። ና አሁን አመነች፣ እንደማይሆን አረ ለኔ ምግቡን ስጡኝ። ለማንኛውም ፍራንክ ነው። እሺ ቪዲዮ የሚቀርስ አይመስልም። ምን እየሰራ ነው? ግን ፍራንክ ቦታ የለውም አንተ

ይሄ ፍራንክ እንዴት እንደሚሰራ እባክህ፣ እኔ የራሴ አንተን ፍራንክ ትሰራለህ ግን፣ የብር ፍራንክ ካልሰሩኝ ሰዎች መካከል በስነ ስራ ፍራንክ ጓደኞች ሰርቼ አላውቅም። የሚሳካልኝ አንቺ ላይ ብቻ ነው። በእውነት ጌታን እንዴት እንደደነገርኩኝ ሁሌ እንደሳምኳ አይደለ እንዴ? ጌታ አባቷ ጠፍቶ ነው የሰራህ። እንዴት አጣፍጦ ነው የሰራ? ሌላ ነገር አስብ። ምንድን ነው ግራ ተጋባ? ይሄ ልጅ አጋንንት ተጠናውተው እንደ እየጸለይኩ እያደረኩ ብዬ ለሀገራችን ለምድራችን እየጸለይኩኝ ቤቴ ውስጥ ምግብሽ አይጣፍጥም ሙያ ጠፍቶብሻል። ይህን መልክት ለምን ማስተላለፍ ካለፍኩ መሰለች፣ አንቺን ሰው ከዚህ ሰዓት ድረስ ተዝናንቶ እንዳይና የቀረውን ደግሞ ሰዓት ምን አይነት መልእክት ማስተላለፍ አለብን መሰለሽ፣ ስለምወድ ነው ምረት የማደርግልክ። በእውነት እንዳሰብኩ አስረዳሽ። መጀመሪያ ምን ታስረዳኛለህ አንተ? ድንቹ አልበሰለም እያልከኝ፣ ቲማቲሙ ምናህል የተቆረጠው እያልክ ዘሚኝ ማቀ። አሁን በጣም ብዙ ቤት እንዲህ ልጆች እናታቸው የሚያስቸግረው አሉ ምናምን፣ እና ያንን እንደዛ አይደረግም ምንም ያክል ጥሩ ምግብ ቢሆን ስጋ ቢሆን ሽሮ ቢሆን እናት የሰራችው ምግብ ሁልጊዜ የእናት ምግብ ነው። ምንም እንትን የሚናቅ ምግብ አይደለም፣ የሚናቅ ነገር አይደለም ብዬ ነው ያንን ለማስረዳት ያክል ወጣቶችም ይህ ቪዲዮ እያያችሁ ከሆነ የእናት እጅ ሁልጊዜ የእናት ሲኖራት የምታበላችሁ ምርጥዬ ነው፣ ሳይኖራችሁ የምታበላችሁ ምርጥዬ ነው። ያንን ለማሳየት ነው፣ ያንን ለማስረዳት ነው እና ከዚህ ቪዲዮ በጣም ብዙ ሰው እንደሚዝናና እንደሚማር ስላሰብኩኝ ነው ይህን ሀሳብ ያመጣሁት። እኔም ደግሞ ከልቤ እንዳላልኩኝ ታውቂያለሽ። በጣም የሚገርምህ ይህንን ስትል አንድ ወቅት ላይ አንዲት እናት ጥዋት ተነስታ ማለት ነው የሚበላ ነገር ቢጠፋ ለልጆቿ የሆነ ሽምብራ ነበረ የቡና ቁርስ የሚታወቀው እና ዘገን ዘገና እርጋ ሰታቸው ቆርጡሙና ዋ ጠጥታችሁ ሂዱ የምትል እናታቃለን እና እነዛ ልጆች ደስተኛ ሆኖ ሄደው ደስተኛ ሆኖ ተምረው ነው የሚመጡት ሁሉ ይገርመኛል ታውቃለህ። ጠግባቸውን ወስድ፣ እሷ የምሰጠን ነገር ሁሉ ያጠግበናል። ስለዚህ እናት የምትሰጠው ነገር ሁሉ ለምን እንጀራ በውሃን ፈትፎታ ብትሰጥ እናት እናት ናት። ገብቷል? የእናት ነገር ይጣፍጣል። ያንን ለማስረዳት ያክል ነው። እስከ መጨረሻ ድረስ ዘና ፈታ እያላችሁ እንደተመለከታችሁ አልጠራጠርም። ማሚን እስኪ የምትወዷት አሁን አሁን ኮመንት ላይ ማሚ እንወድሻለን፣ ሺህ ዓመት ኑሪልን። በሉ በሉ፣ እስካሁን ድረስ ስለተከታተላችሁን በጣም በጣም ደስ ተከታተላችሁ በጣም በጣም አንተ ብላ ብዬዋለሁ። አይ የሆነች ቪዲዮ አለሽ ልጨርሳስ። ራሱ አላምንም ከዚህ በኋላ ቪዲዮ እያየሁ ነው ብትለኝ አላሰብኩም እኔ በምግብ ፍራንክ ታደርጋላችሁ እንደዚህ ብዬም አላሰብኩም። ግን ዛሬ ትልቁ አንተን ለማስደሰት ነው። ትላንትና ለሰራተኛው ሰርታ የሄደችው ስጋ ወጥ እና እሱን ስንበላ ምናል ማሚ ነገ ያንችን ጅ መብላት ትፈልጋለሁ ስትል አይነት ሰርቼ የሆነ በቃ ድግስ ቤት ላስመስለው ብዬ ቤቱን ፎ አድርጌ በጣም ተመልከት። በቃ ዛሬ እሱ ሲመጣ ደስ እንዲለው ነው። ከስቲዲዮ ስትመጣ ደስ እንዲል በቃ ልደት አለ እንደ እስከምትል ጁኒር እንደውም የማልደት ነው እያለ ነበረ እና ፈገግታን ለማስደሰት ነው ዛሬ እያልኩኝ ነው። ግን እንደዚህ ከቀረበ በኋላ ደግሞ አንተ ስታጣጥለው ነፍስዬ አይብን ያለችው ነው። እንግዲህ ቤተሰቦቻችንም እንዲያዩት ብዬ ነው። አሁን እንዳልተከፋሽ እርግጠኛ ነኝ። በአንተ የምከፋበት አንጀት የለኝም። በጣም በጣም በጣም አድርገን እንወዳቸዋለን። ሺህ አመት ኑሩልን። እናንተም እንወዳቸዋለን። መልካም ቀን መልካም ምሽት ባይ